ሐዘን ላይ ሐዘን አቶ መስፍን ከባድ ሐዘን ገጠመው። በቃሉ ወይዘሮ ሜላትን እስር ቤት አስወግቶ ገደላት። በጣም የሚያሳዝን እና በጣም ልብ የሚሰብር ሐኒቾ እጅጉን አበደች። ሰላምዬ ምላሴ እራሳቸውን መቆጣጠር አቃታቸው። ፖሊሶቹ ሳይቀር ቆይ፣ ይሄ ምን አይነት አረመኔነት እና ጭከኝነት ነው? እስር ቤት እስከ መግደል ድረስ የሚያደርስ! እኔም ምላችሁ ቆይ፣ ወይዘሮ ሜላት ምን አይነት ጥላት ቢኖራት ነው ብለው አሉ። አቶ መስፍን በፍጹም እኔ እስከማውቀው ድረስ የኔ ሚስት ማንንም ተናግራ ማንንም ማስቀይማ አታውቅም። ከድህነት ተነስታ እስታሁን አለችበት ሀብት ማማ ላይ እስከምትደርስ ድረስ አንድ ቀን ምንም ብላ አታውቅም። ነገር ግን የእውነቴን ነው የሚስቴን ገዳይ የማታወጡ ከሆነ እናንተኑ ነው የምገላችሁ ብሎ ዝቶባቸው ሄደ። መስፍን እራሱን መቆጣጠር ሁሉ አቃተው። ጭራሽ ወይዘሮ ባዩሽ ነው ወይስ አፈሩን ፈንቅላ መታ ነው ሚስቴን የገደለችው እያለ ሁሉ እጅጉን ተጨነቀ። ኖላዊ በጣም ግራ ገባቸው። ሀኒቾን በፍጹም ማስተዛዘን አልቻለም እባክሽ ብሎ ቢላትም ሀኒቾ ግን አባዬ ስንት ዓመት ሙሉ ስጠብቃትና አንተ ከነገርከኝ አጀምሮ ከነገ ዛሬ እማዬ እያልኩኝ እጣራለሁ እያልኩ ሳልጠግባት እኮ ነው እንደዚህ የሆነው። እናም ሆን ብለው ነው እዛ የገደሏት እያሉ አቶ ኖላዊ እባክሻን በቃ ተረጋጊ፣ ሁሉም ነገር ፈጣሪ በፈቀደው ነው የሚሆነው። ምናልባትም ፈጣሪ ስላልፈቀደው ይሆናል እያለ ማስተዛዘን ጀመረ። አጋቹ ወይም ደግሞ ያ የሰማይ ስባሪ የሰማይ ስባሪ ዝሆንና በቃሉ እያወሩ ባሉበት ሰዓት አሁን ያልከኝ ሙሉ አድርጊያለሁ ባዩሽንም ባዩሽንም አስወግጃታለው ሜላትንም ደግሞ እዛው እስር ቤት አስጨርሻታለው ስለዚህ ከዚህ በኋላ ክፍያዬን ትከፍለኛለህ ብሎ ሲለው በቃሉ የምን ክፍያ ነው ትሰማኛለህ ከዚህ በኋላ ወይዘሮ ባዩሽንና እንዲሁም ደግሞ ሜላትን ስትገል የነበረውን እያንዳንዱ የቪዲዮ ቅጂ እኔ ላይ አለ ብሎ አለው። እጅጉን ደነገጠ። ዝሁን ምን ማለት ፈልገህ ነው? በቃሉ ቆይ እያንዳንዱ ነገር ተነጋግረንና እንዲሁም ደግሞ ባዩሽን እንዲከዳት አንተ አልነበርክ እንዴ የነገርከኝ? እና ታዲያ ቢሆንስ? አየህ፣ አንተ የኔንም ቢሆን ነገ ለመስፍን፣ አልያ ደግሞ ለሌላ ሰው ትሸጠኛለህ በምን አምኜ ነው? ከዚህ በኋላ አታስፈልገኝም ብሎ አለው። እንደዚያ ከሆነ ጥሩ ትሰማኛለህ፣ የምሬ ነው ምልህ። በቃሉ ጠብቀኝ፣ ብሎ ከመኪናው ተናዶ ወቶ ሄደ። በቃሉ በቃሉ የገዛ ልጁን እዝራን፣ ትሰማኛለህ? አሁን ሀናን የግድ መጠጋት አለብህ ብሎ አለው። አባዬ ግን እኮ ተጣልተናል። ምን ማለት ነው ሰላም ሰላም! ውድና የተከበራችሁ የህያ ቤቲ ቤተሰቦች እንዴናችሁ? ሁሉ ሰላም፣ ሁሉ መልካም ምን? እግዚአብሔር የተመሰገነ ይሁን። ሰላም ነይ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርጌ አመሰገናለሁ። እጅግ አስተማሪውና አጓጊው ኖላዊ ድራማ እንደቀጠለ ይገኛል። ምን ማለት ነው? አባዬ ተጣልተናል እኮ ያለች ሀኒቾ ከዚህ በኋላ አትፈልገኝም ብሎ ሲለው ነገርኩህ። የግድ እ መሬት መነጠፍ ካለብህ መሬት ላይ ተነጥፈህ ይቅርታ ልትጠይቃት ይገባል። ሆነ ግን እቅዳችን። ሀኒቾ አባዬ ከዚህ በኋላ መሄድ አልፈልግም ብላ ስትል አሲር ደነገጠ። ምን እያልሽ ነው ሀና እ እስኪ ነገሪኝ። ነገርኩ እኮ አሲር ከዚህ በኋላ አልፈልግም ከዛ አቶ ኖላዊ እስኪ ስማልኛ ሲር ቢያንስ አንተ እንኳ ምከራት። እናቷ ለስንት ዓመት ስትፈልጋት የነበረዋ ልጅ በአሁኑ ግን አልሄድም ብላለች። አረ ይገርማል። ትሰሚኛለሽ? እህትና ወንድሞችሽ እኮ በጣም ጥሩ ናቸው። ምን ማለት ፈልገህ ነው? አልገባኝም። ማለቴ ለየት አድርገህ እህትና ወንድሜን ማመስገን ጀመርክ ብዬ ነዋ። ያን ጊዜ ፋዘር የታመመ ጊዜ ትዚ ልሻል? አዎ ያኔ አምሳ ሽብሩን ተምቹ ሲሰጠኝ፣ ቀሪውን ሰባ ሽብር ግን ምላሴና እንዲሁም ሰላም ናቸው። ምን ለምን እስከ ዛሬ አልነገርከኝም? ምክንያቱም እነሱ በፍጹም አንቺ እንድትሰሚ አልፈልጉም ነበረ እና በቃ እና ላንቺ በጣም ጥሩ ናቸው ማለት ፈልጌ ነው። አየሽ አለና ቶ ኖላዊ ታውቂያለሽ፣ ያን ጊዜም ገና እህታቸው ትሁኚ አትሁኚ ሳያውቁ። አንቺን ግን ሲንከባከቡሽ ነበረ እና እባክሽ ሀንዬ ብትሄጂ ይሻላል ብሎ ሲላት፣ አባዬ ቆይን የምልህ ጠላኸኝ ወይስ አስቸገርኩ እንዴ? እኔ በፍጹም አልሄድም አልኩ፣ አውቃለሁ እሺ፣ ይወዱኛል፣ ያከብሩኛል፣ እኔም የምከወዳቸዋለሁ፣ አከብራቸዋለሁ አባዬ። ነገር ግን እዛ ነጻነት አይሰማኝም። እኔ ድህነቴ ወርቄ አንተ ቅፍ ስገባ ነው ሰላም የሚሰማኝ ብላ እንደዛ ከሆነ ጥሩ፣ በጣም አሪፍ አስበሻል ብሎ አሲር፣ እኔ መሄድ አለብኝ ብሎ ሄደ። አሲር በባዩሽ ሞት እጅጉን ደስ አለው። እንዲሁም ተምቹ፣ አረ በጣም ደስ ይላል። እንግዲህ አቻረመኔ መናጤ እርግብ ከተሸጎጠችበት ምሽግ መውጣት አለባት ብሎ ሲል፣ እንዴ አንተ ያለችበትን ቦታ ታውቃለህ እንዴ ተምቹ ሲለው፣ አረ አሲር፣ ምን ሆነህ ነው? እኔ እባክህ ለምን አልናገርም ነበር? አላውቅም ያኔ እኮ ሰውነቴ ይኮሰኩሳል እንዳባ ጨጓሬ ካለችኝ በኋላ እራሴን ጠልቼ ከእናንተ ሁሉ ርቄ ምክንያቱም በእኔ ምክንያት እ እያላችሁ እራሳችሁን እንዳትጎዱ ብዬ እርቄ ተቀመኩኝ። የትሄድ የትሂድ ምንም የማውቀው ነገር የለኝም ብሎ አለ። በጣም ደስ ይላል። ለማንኛውም ባዩሽ እንኳን የሚያረፈች አረ ተው አይባልም። ተው ምን ነው የእርግ ባክስት ስለሆነች አንገበገበህ እንዴ? ብሎ ሲለው እንደዛ ማለት አይደለም አሲር ግን አንተን ቆይ፣ ከመቼ ወዲህ ነው በሰው ሞት መደሰት የጀመርከው? ሞት መደሰት የጀመርከው? አሲር፣ በቃ ተወኝ አልኩ። በቃ ተወኝ። እሺ፣ እንደዛ ከሆነ እኔ መሄድ አለብኝ። በቃ ተወ፣ እሺ ብሎ መሄድን መረጠ። እንግዲህ ሀኒቾ የእውነት የዘላለም ጸጸት ሆነባት የእናቷ ጉዳይ። እማዬ፣ ቆይ ምንድን ነው የማደርገው አሁን የምኖረው ምንድን ነው የማደርገው እማዬ፣ አንቺን በጣም እኔን እንደምትፈልጊኝ ያውቃለሁ። አባዬም ግን ይፈልገኛል። አምላኬ ሆይ ቆይ ምን እየተካሄደ ነው ያለው እያለች ግራ ተጋባች። አቶ ኖላዊ አሴረን እና ተምቹን ኑንሄር ለቅሶ ብሎ ሲል ምን ማለት ፈልገ ነው? ፋዘር ደግሞ ያንተስ እንዴ እንግዲህ ያህንዬ እናት በጣም አዝናለች አሉ እና ማለት ለምንድን ነው የምታዝነው ግራ ገባኝ እኮ የሰው ልጅ የሚያዝነው ለጥላቱ ነው እንዴ? ለወዳጁ ነው እንጂ። ይቺ ደግሞ ጥላቷ ናት፣ ቤቷን ያፈረሰችው ናት። ኧረ ይባልም ልጆች አብሮ አደግ ጓደኛዋ እኮ ናት። ኧረ ይገርማል። እኔ እንግዲህ የምታለቅሰው እንኳን ሞተች ብላ ይሁን ወይስ ደግሞ አዝና ይሁን አላውቅም። ዙሮ ዙሮ እንሂድና ፈጣሪ አጽናሽ ብለን አበረታተን መንጣት አለብን። ከዛ ተምቹ አረን ያልሄድም ጭራሽ፣ በፍጹም እኔም አልነከውም አሴርም እንደዛው። እንደዛ ከሆነ ድሮስ ስናንተ ጋር መንጣቴ ስህተት ነበረ፣ መሄድ አለብኝ ብሎ አቶ ኖላዊ ሄደ። ከዛ ልክ ትንሽ መንገድ እንደሄደ የለቅሶ ቤት ንፍሮ ጣፍጦህ ነው አይደለም? በል ሂድ፣ ለማንኛውም ካለው ካለው ቀመስ መሳድረግህና ብለው ሲሉት፣ እናንተ ልጆችማ የእውነትም አብዳችኋል፣ ጤነኞች አይደላችሁም። ቆይ እንዴት ነው ሰው ልጅ በሞት የሚቀልደው? እያሉ አቶ ኖላዊ ወደ እነ ወይዘሮ ሜላት ቤት ሄደ። እንግዲህ የወይዘሮ ሜላት እና አቶ ኖላዊ ቁጭ ብለው በሚያወሩበት ሰዓት እንደው ይገርማል። እንደው ምንም ብዬ እንደምነግርህ አላቅም። እንዴትስ እንደሆነ በፍጹም ግራ ገብቶኛል። ምክንያቱም አንድ ቀንም ባዩሽ የናጣታለሁ ብዬ አስቤም አላቅም ነበር። አውቃለሁ። እንግዲህ መቼም ለዚህ ለአጭር ህይወት እሷን ቢሆን አንድ ቀን ጥሩ ነገር ሳሰራ አይ የሃንዬ አባት እውነት ለመናገር ጥሩ በፊት ላይ በጣም ጥሩ ነበረች። ለማንኛውም አሁን ላይ አንቺ መጠንቀቅ አለብሽ። እንዳወሩት ከሆነ ደግሞ ባሏ በጣም ጨካኝና አረመኔ እንዲሁም ጠጭ ነው ብለዋል። ስለዚህ እራስሽን ጠብቂ ብሎ ሲላት፣ እኔማ መስፍን አፈር እንዳለብሳት እርዳኝ ብለው እሱም እምቢ አለ። ልጆቹም ደግሞ እንቢ ብለዋል። እሱንም አውቃለሁኝ የሃንዬ ናት ነገር ግን ለልጆችሽ አንቺ መቆም አለብሽ። እና ደግሞ መስፍን ያለው ነገር ትክክል ነው። አንድ ነገር ቢያደርግሽስ ፖሊሶቹ ያው አንቺን መጥተው ማሰራቸው አይቀርም። እንግዲህ ወይዘሮ ሜላትን እንዲህ እያሉ እያወሩ ፖሊሶች መጡ። እናም በወይዘሮ ባዩሽ ግድያ ተጠርጥረሻል ብለው ሲሏት አይናንተ እናንተ እናንተ እንደፈለጋችሁ ውሰዱኝ እንጂ እኔ በፍጹም ምንም ማድረግ ያላውቅም በዛ ላይ እኔ ላስፈራራት እንጂ አንድ ቀንም ልገላት አስቤ አላውቅም ነበር። ነገር ግን አንድ ነገር ጠይቂያት ነበር፣ እሱም ነው እስከ ዛሬ የሚጸጽተኝ። ከአንቺ ጀርባ ያሉትን ሰዎች ንገሪኝ ብላት እሷም ልትናገር ፍቃደኛ አይደለችም። ስለዚህ እኔ ምንም ነገር አላደረግኳትም ብላ ብላ አለች። ሰላምዬ ሰላምዬና ሐኔቸው እኔ ምልሽ ቆይ ግን አንቺ እዝራ ጋር ከተጣላሽ ወዲህ እንዲህ ተምቹ እስር ቤት ከገባ ወዲህ እንዲህ እኛ መራቅ ጀምረሻል ወይስ ደግሞ ጠላሽን? ብላ ስትል፣ አረ፣ እንደዛ አይደለም ሰላምዬ። ነገር ግን አባዬም ሳያስፈልገዋል። አባዬ ጋ እኮ አተንም ነተንም ብዙ ነገር አድርገንም ባንድ ነበርን። አሁን ላይ ደግሞ አባዬ ብቻውን ነው። ስለዚህ ለአባዬ በጣም ነው የማስፈልገው ብላ ስትል፣ ቆይ ግን አባዬ ወይም ከኛ ጋር ይኑር። ካልሆነ ግን እስኪ ተመልከቺ፣ ምላሴ እንኳ በእኔ ምክንያት ነው እዛ የሄደችው እያለ ጧት ማታ ጸጸቱ እየበላው ነው። ተይ ሰላም ተይ ሃኒቾ፣ እንደዚያ አታርጊ፣ እዝራም ጋር ታረቂ ብላ ስትላት፣ ሰላምዬ ተይኝ ባክሽ እዝራዝራ እያልሽ ምንም ነገር እንድትይኝ አልፈልግም። እኔ ሲጀመር ፍቅርንም ቢሆን ድሮም አልፈልገውም ነበር፣ ምክንያቱም እኔ ፍቅር አይወጣልኝም። ተይኝ እስኪ። ቆይ ምን ማለት ፈልገሽ ነው? ነገርኩሽ፣ ስለ ፍቅር ምናምን እንድታወሪኝ አልፈልግም። ከዚህ በኋላ ትኩረት የማደርገው እማዬ ላይ እንዲሁም አባዬ ላይ ብቻ ነው ብላ አለች። አቶ መስፍን አቶ መስፍንና ሀኒቾ ተቃቀፉና እማዬ እንዴት ናት? አላውቅም ሀንዬ፣ ቢያንስ እስኪ አንቺን እንኳ ስታየሽ ብትረጋጋና አንቺ የሚያረጋጉ ቃላቶችን ካልተናገርሻት በስተቀር ከትናንትና ጀምራ ምግብ አልበላም ብላለች ብሎ አላት። እማዬ ቆይ ለምንድን ነው ምግብ ማትበዩ? በቃ ፈጣሪ ስላልፈቀደው ነው አልኩሽ አይደል? ቆይ ግን በምንድና የሞተችው ብላ ስትላት አረተኝ በጥይት ጭንቅላቷን ብለው ነው የገደሏት። እንዴት እንደዚህ ሊሆን ይችላል? ምኖቹ ጨካኝና አረመኔ ናቸው እያለች አለች። እማዬ እንግዲህ ስራ ለሰሪው እሾህ ላጣሪው አይደለም። በቃ ባየሽም ለሰራችው ወንጀል እና ላደረገችው ነገር ምናልባት ከሷ በላይ እኮ ጥላት ሊኖራት ይገባል፣ እና በዛ ምክንያት ይሆናል። አረተኝ ሀንዬ ቢሆንም እንኳ የእውነት ባዮሽ እኮ እኔ ድሩ አቃታለሁ ብዙ ጊዜ ጥሩ ነበረች። በኋላ በምን እንደተቀየረች አላውቅም ብላ ስትል ሀንጌ አይማዬ ገንዘብ እኮ ብዙ ሰው ይቀይራል። ምናልባትም ገንዘብ ሰተዋት የእኛም ቤተሰብ እንዲትበጠብጥ፣ ለዛም ሊሆን ይችላል። አላውቅም። ነገር ግን እኔ የግድ አንድ ነገር ማድረግ አለብኝ። ምንድን ነው እስር ቤትም ገባሁም አልገባሁም የባዩሽን የጓደኛዬን እ? በቀል ተበቅዬላት እሷን የገደሏትን እኔ ወይ ገድዬ ወይ እስር ቤት አስገብቼ ያን የመቃብሯ ላይ ሂጄ ይቅርታ ጠይቃት አለሁ። ምክንያቱም በባለፈው አትከታተይኝ እባክሽ ብላ ስትለኝ ከአንቺ በላይ ያሉትን ሰዎች ስጪኝ ብላት አልሰጥም፣ ብላኛለች። አየሽ እሷ የእውነትም ታውቋት ነበር ማለት ነው ሀንዬ ብላ ስትል እማዬ በቃ ተረጋጊ ብላ አለቻት። ድም ብላልና ተምቹ ፍቅር ፍቅር እያሰኛቸው ይገኛል። ወይዘሮ ሜላት ምነው ፍቅር ያዘሽ እንዴ? ብላ ስትል አራትዬ ምንድን ነው ዝሙ ዛሬ አሮርሶ ደግሞኔ ከተምቹ ፍቅር አረሮሮሮሮሮ